ማደጎ ልጅ አድርጎ ወሰደን ከተባለ ከማን ላይ ነው የወሰደ የሚል ጥያቄ እንጠይቃለን። አሁን አንዳንዶቹ ስናስጨንቃቸው ምናሉ አይ ከሰይጣን ላይ ነው የወሰደን አሉ። ሰይጣን ባለቤትነት የለውም በኛ ላይ ሰርቆን አጭበርብሮ ብላይንድ ፎልድ አድርጎ እንጂ ኦነርሽፕ የለውም በኛ ላይ። ፓርሻል አክሰስ ነው ያለው በኛ ላይ። ስለዚህ የአባታቸው የዲያብሎስ ልጆች የሚለው ቋንቋ ዲያብሎሳዊ ሐሳብ ስለማድረግ እንጂ የዲያብሎስ ኦነርሺፕ በኛ ላይ አለው ማለት አይደለም። እግዚአብሔር ለልጆቹ ለእኛ የማደጎ ልጆቹ ከሆንን ከማን ላይ የወሰደው? ከይቅርታ ጋር ወደ ኤቪ ልመልስናችን ጥያቄ የማደጎ ልጆች ነን ብላል። የማደጎ ልጆች ከሆንን መጽሐፍ ቅዱስ ኤፌሶን እና ገላትያ ላይ ሁለት ቦታ አዳብት የሚል ቃል የእንግሊሽ ቃል ተጽፏል። አዳብት የሚለው ለእኔ የተረዳሁት ቀጥታ ቃል በቃል አዳብቱን ሳይሆን በስጋ በምድር ላይ ከሞግዚት በታች በምንኖርበት ዘመን ይሄንን አዳብት እግዚአብሔራዊ አዳፕሽን በምድር ላይ ኃላፊነት ወስዶ አባታችን እግዚአብሔር በስጋ የምንኖርበትን ዘመን ለመግለጥ የተጠቀመበት ቋንቋ እንጂ ጊዜው እስኪደርስ ከሞግዚት በታች መሆናችንን እንጂ የሚያወራ ቦታ ሬደምፕሽናችንን እንጂ የሚያወራው ቀጥታ ምድራዊ ጉዲፈቻ ወይም በአማርኛ ቋንቋ ማደጎ በእንግሊሽ አዳፕሽን ማለት እንዳይደለ እርግጠኛ ነኝ። አይ ቀጥታ ማደጎን የሚያወራው የሚል ከሆነ የምትሉ ከሆነ በማደጎ ህግ ሰጪ አለ፣ ተቀባይ አለ። እግዚአብሔር በማደጎ ከወሰደን ኤቢ እንድትመልስልን የምፈልገው ሰጪው ማን ነው? አመሰግናለሁ። በመጀመሪያ ደረጃ ጉዲፈቻን ከያው እኔ አዲስ አበባ ልጅ ነኝ። ከምንም እንደዚህ ወደዛም ወደዚህም ብሄር ምለው ነገር የለኝም። ግን ጉዲፈቻ ግዴ የኦሮሞ ብቻ አደለም በቀደሙ በታሪኮችም የተለያዩ ሀገሮችም ላይ የነበረ ነገር ነው። እና ወደ ጥያቄው ስመለስ እኔ ያዘልኝ አንዴ ጉዲፈቻ የኦሮሞ በሀገራችን የኦሮሞ ባህል፣ በውጭ ደግሞ አሜሪካ ደግሞ የአሜሪካውያንም ባህል ነው የተለያዩ ፈቻ የአሜሪካና የኦሮሞ ባህል ነው። ለሁለቱ ሰጥቻለሁ። ለጊዜው አላቅም። ጀርመናዊ ሌላ ሀገር ሲያደርግ ኢትዮጵያ ውስጥ አትሊስት አንድ እርግጠኛ ሆንኩት የአማራ ማህበረሰብ እና ትግራይ ማህበረሰብ መካከል በትግሬና በአማራ የሚታወቅ አይመስለኝም። በትክክል ያየሁት ደግሞ ኤኮ ቆንጆ የሆነ ውብ የሆነ ባህል የኦሮሞ ባህል ነው። በቃ ለኦሮሞ ብቻ ነው የምንሰጠው። አትንኩባቸው። እዚህ ኦሮሞ የሆነ ሰው አንድ ኦሮሞ ባህል በደንብ ስለሞጋሳና ጉዲፈቻ አውቃለሁ አቃለው የሚል ሰው እባካችሁ ላስቸግራችሁ። እዚህ ውስጥ ከምትሰሙ ሰዎች እስቲ ሰባት ቁጥር ጻፉልኝ፣ ላስገባችሁ እናንተን እና እንድታስረዱን የጉዲፈቻን ባህል። ሰባት ቁጥር ጻፉ፣ አንድ ቁጥር ሳይሆን ሰባት ቁጥር ጻፉልኝ፣ ምልክት እንዲሆነኝ ነው። ቅድም አንድና ሁለትን ስለጻፍኩኝ አሁን ሰባት ቁጥር የሚጽፍልኝ ሰው ካለ እንድታስረዱን የጉዲፈቻ እኔ ምናልባት ቀባጥር ያለው ማቃትን ያህል ተሳስቼም እንዳልሆን እንደው አንድ የኦሮሞ ተወላጅ የሆነ ሰው በተለይ የአዲስ አበባ ኦሮሞ ሳይሆን ከክፍለ ሀገር የመጣ ኦሮሞ ካለ ባህሉ የኦሮሞዎች እና የአሜሪካኖች ባህል ነው ብያለሁ። የሚያስረዳን ሰው ካለ እኔም እግረ መንገድ ማወቅም ስለምፈልግ እስቲ አንድ ኦሮሞ ተወላጅ የሆነ ሰው ሰባት ቁጥር የሚጽፍልኝ ወይም ገብቼ ስለ ጉዲፈቻ እንዲህ ነው ብሎ የሚያስረዳን ኦሮሞ ወንድም እዚጋ የለም ወይም እህት፣ ሰባት ቁጥር ከጻፋችሁልኝ አስገባችኋለሁ። የጻፈ ሰው አለ? አቦ የለም። እናት አንዲት አንድ ኦሮሞ ሰው ይጠፋል? እዚህ ውስጥ ይህን ባህል የሚያቅም ጓይል። በቃ አንተ እስቲ ቆይ አንተ እስቲ እንትን ከማለት በፊት ዳዊት ገብቷል መሰለኝ። እስቲ ዳዊት፣ እኔ ኦሮሞ ነኝ፣ ስለዚህ ጉዳይ በደንብ ምንማቀው እያለ ነው። እና ዴቭ፣ እስቲ አስረዳን። ይሄ የኦሮሞ ባህል ነው። ኢትዮጵያ ውስጥ ሌላው ማህበረሰብ ይህንን ያድርግ አያድርግ አላውቅም፣ አንድ ማቀው ነገር። ግን በአማሮች እና በትግሬዎች ዘንድ ግን ጉዲፈቻ የሚታወቅ አይመስለኝም። እስቲ አንተ አስረዳን ይህን ነገር። ሰጪ አለ፣ ተቀባይ አለ፣ ስርዓትም ይደረጋል። እኔ እንደሰማሁት ከሆነ በግ ታርዶ ምን ብሎ ምናምን ተደግሶ ምናምን የሆነ ስርዓት አለ። ዋቀ ጉራቻ ተብሎ ምናምን። ዋቀ ጉራቻ ማለት የሰማይ አምላክ ማለት ነው በኦሮምኛ። ዳዊት ወጣ እንዴ? አቦ የለም፣ በቃ ዛሬ ኦሮሞ የለም እዚህ ውስጥ ጓሄድ። በቃ አስረዳናት። አመሰግናለሁ። በመጀመሪያ ደረጃ ልጅነት ላይ የተነሳውን ሀሳብ መጽሐፍ ቅዱስ በፊት በቀደም ነው ጊዜ ቅድመ ማስተው ነበር። እና ምዕራፍ ሁለት ላይ የሰይጣን ልጆች እንደነበርን በመንፈስ አለቃ ቁጥጥር ስር እንደነበርን፣ ነገር ግን በፍጥረታችን እግዚአብሔር ሲፈጥረን የእሱ መልክ እንድናሳይ አርጎ ነበረ። በመሃል ራሳችን ከእግዚአብሔር መንገድ ስተን፣ ከዛ ደግሞ ክርስቶስ እንደዋጀን። እኔ አሁን የማደጎ ልጅ ስል እንድትረዱ ል የምፈልገው ኤግዛክትሊ እግዚአብሔር አንሆንም የሚልን ሀሳብ ነው እየተናገርኩ ያለሁት። ሜቢ በንግግሬ በቃሌ ላይ ሚስ አንደርስታንዲንግ ከተፈጠረ በደንብ አድርጌ ለማስተካከል ያክል እኛ አሁን ቅድም ወንድማችን ሪቨር እንዲፍ ነው ምናምን የሚለው ሰውዬ አካውንት ላይ ያለው ወንድማችን የተናገረውን አንሆንም ነው እያልኩ ያለሁት አሁን እሱ መቶ ፐርሰንት እግዚአብሔርን እንሆናለን ወደፊት እያደግን እያደግን የሚል ሀሳብ አለ። እና እንደዚህ አይነት አላለም። እግዚአብሔርን ስለመሆንማ ካለ ራሴ

ታዲያ እዚሁ ልዑል አምላክ ወይ እባክህ እና እናስቴርዳኝ ብዬ ለምን ወደ እሱ አልዘለኝ? እንደዛ ከሆነ ስለዚህ እኔ ያለውን ሀሳብ ባጭሩ ለመናገር ያክል እግዚአብሔር ዋጋ ከፍሎ ወደ ቀደሞ ልጅነታችንን ስለመመለሱ እና እግዚአብሔርን ልንሆን ስላለማልቻላችን ነው። እና ቅድምም እንዳልኩት የመጨረሻ ሀሳቤ በልዑልም ስላለው የምትለው ቃል መጽሐፍ ቅዱስ ላይ የተወሰደበት መልኩ ደስ ስለማይል ባንጠቀሙ ጥሩ ነው የሚልን ሀሳብ ነው። የተናገሩ እሱ የራስ ሀሳብ ነው። እሱ ወንድማችን ኤቢ አሁን ጥያቄያችንን አልመለስክም። ጥያቄያችን የማደጎ ልጅ ነን ወደሚል፣ እንዲያውም ከመፍራት ብዛት የተነሳ በሉል መሰራሉ የሚለውን ቀጥታ መታቸው። ልዑል ነኝ ልትሉ የሚለውን ከመሸሽ ብዛት የተነሳ አይ የማደጎ ልጅ ነን ወደሚል ነገር መተነበር እና የማደጎ ልጅ ሆነን በማደጎ ልጅ በኦሮሞ ባህል ሰጪ አለ ተቀባይ አለ እግዚአብሔር የማደጎ ልጅ አድርጎ የወሰደን ከማን ላይ ነው ብለን ነው የጠየቅን። ለዚህ ምላሽ ስጠንና አጭር መልስ ስጠንና ወደ ቀጣይ ሰው ሄዳለሁ። እሺ፣ አመሰግናለሁ። እኔም ሰዓት ሳልወስድ ልመልስ። በመጀመሪያ ደረጃ ክርስቶስ ዋጋ ከፍሎ እንደተቀበለን ይነግረናል አለ መጽሐፍ ቅዱስ ላይ ዋጋ ተከፍሎብናል። በዚህ ዓለም በሚሰራው መንፈስ ቁጥጥር ስር እንደነበረን የሴጣን ልጆች እንደነበረን ይነግረናል። ስለዚህ ከዛ መንግስት ወደዚህ ክርስቶስ ዋጋ ከፍሎ አመጣን የሚለውን ሀሳብ ነው። ቅድምም ተናገሬ እንደነበረ ከሆነ ብዙ ጊዜ ይህን የሚያስተምሩ ሰዎች የሚናገሩበት ሜን ፖይንት ይሄ አለ። እንደዚህ አይነት አስተምሮት አምላክ እንሆናለን ምናምን የሚል እኛ የአንበሳ ልጅ አንበሳ ነው እንደዚህ እንደዚህ የሚልን የሚያነሱ ሰዎች ስላሉ እኛ ጀስት ልጆች ፍጥሩ መሆናችንን ለማንሳት እንደሆነ እንዲታሰብልኝ ይፈልጋለሁ። እና ትወስደናል ማለት ኤግዛክትሊ እኛ እንደ እግዚአብሔር አይደለንም። ዋጋ ተከፍሎብን ወደ እግዚአብሔር መንግስት መተናል ሰው ነን የሚል ሀሳብ ነው። ሜቢ እቺ ቃሉ አቅድምን ብያቸዋለሁ። ማደጎ የምትለዋን ቃል በዛ መንገድ ከወሰዳችሁ፣ ዋና ኢንቴንሽኑ ሀሳቡ ዋጋ ተከፍሎ መመለስን እና የዘላለም ልጅነት መቀበልን የሚያሳይ ነው። አመሰግናለሁ። ሰዓት ስሎስ ተባረ። ወንድ ጎበዝ በርታ ዋናው ነገሩ አንተ የተናገርኩበት መልሶች በደ አንድ ስታ እናርገንሃል። ሌሎች ሰዎችም እንዲናገሩ እድል ሰጣለሁኝ። ግን አንድ ነገር ጠቆም አድርጓል ልጅ ወንድማችን ኤቢ ማለት ነው። የአንበሳ ልጅ አንበሳ ነው፣ የአምላክ ልጅ አምላክ ነው የሚሉ ሰዎች ስላሉ ነው ብሏል። እንደዛማ እኔ እምላለሁ የአንበሳ ልጅ አንበሳ ነው፣ እግዚአብሔር ይመስገን። የአምላክ ልጅ አምላክ ነው አይደለም? መጽሐፍ ቅዱስ አማልክት ብሎ እንደሚጠራን ቃል በቃል ይናገራል፣ አይናገርም። አምላክ ልጆች ወለድኩ አለ። የወለደው አማልክትን ነው የወለደው። ስለዚህ መጽሐፍ ቅዱስ ምን ብሎ የሚነግረን? አማልክት ብሎ ይጠራናል። አማልክት ምን ማለት ነው የሚለውን ቃል ካነሳን አማልክት ማለት የሚመለኩ ዜሮች ማለት ሳይሆን አምላክ የሚለው ገዢ እና ፈራጅ ማለት ነው ኤሎሂ ማለት ነው።